ከአቤል ደም ይልቅ የሚሻለውን የሚናገር ደም የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ዕብራውያን ምዕራፍ 12 ከቁጥር 24። ዓለም ከተፈጠረ ዘመን ከተቆጠረ ጊዜ አንስቶ አቻና ምትክ የማይገኝለት ሕዝብን ሁሉ በፍቅር ያንበረከከ፣ ፍጥረትን ሁሉ በውበቱ የማረከ፣ ያለ አዋጅ ጠርቶ ጽድቅን ያለ ዋጋ በጸጋው የሰጠ ሰው ልጅ መዳኛ የክርስቶስ ደም ነው። ይህ ቅዱስ ደም ዋነኛውና እስከ ዛሬ ምትክ ያልተገኘለት የነፍሳችን ቪዛ፣ የደህንነታችን ዋስትና፣ የጽድቃችን ማረጋገጫ እንደ በግና እንደ ጊደር ደም ዕለት ዕለት መፍሰስ ሳያስፈልግ አንድ ጊዜ ፈሶ ለዘላለም ሲያድን የሚኖር የጽድቅ መሰዋዕት የህያው እግዚአብሔር ልጅ የክርስቶስ ደም ነው። የክርስቶስ ውበቱ በደም ላብ መታየቱ ነው። የዓለምን ውበት ከንቱ ያደረገው ይህ ቅዱስ ደም ነው። ህዝብና አህዛብን፣ ጠቢባንና ኃያላንን በፍቅር ያንበረከከው በክርስቶስ ገጽ ላይ የፈሰሰው የደም ጅረት ነው። ይህ ደም በፍቅር መግነጢሳዊ ኃይል ስቦ ወደ ጸጋው ዙፋን የማቅረብ ረቂቅ ኃይል አለው። ይህ ደም እንደ ሳሮን ጽጌሬዳ፣ እንደ አልባስጥሮስ ሽቶ ከሩቅ እንደሚሸት እንደ ናርዶስ መዓዛ ነፍስን በደስታ የሚያውድ በልብም ሰላምን የሚሰጥ የፍቅር መዓዛ አለው። ይህ ደም በገለሃድ ተራሮች ላይ እንደሚወርድ እንደ አርሞኔም ጠል ልዩ ውበት አለው። ከዚህ ደም ጋር ሕያው ፍቅር አብሮ ሲፈስ ታይቷል። የምህረትና የርህራሄ ድምጽ ከደሙ ውስጥ ሲጮ ተሰምቷል። ላመኑበትና ለተቀበሉት ሁሉ በዚህ የዘላለም የኪዳን ደም የኃጢአት ስርየት ይቅርታና ሰላም ታውጇል። የሁላችንንም የልብ ትጥቅ አስፈትቶ መስቀሉ ስር ያንበረክክን የትኛውም የጦር ኃይል ሳይሆን ደም የተረጨ ፊቱ በድራፍ የተነቀሰ እትራቱ በመከራ የደቀቀ ሰውነቱ በችንካሪ ቆሰለ መዳፉ በሊንጊኖስ ጦር የተወጋ አካሉ ነው። ጦር ከማረከው ፍቅር የማረከው ይበልጣል እንዲሉ የዓለማችንን ጠቢባን ነገስታት ሳይቀር በፍቅር ማርኩ በእምነት ያንበረከካቸው በእግዚአብሔር አንድያ ልጅ በኢየሱስ ክርስቶስ ልብ ውስጥ የታየው እውነተኛ ፍቅር ነው። እሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የሁላችንም ኖር እርሱ ተሸከመ፣ ተሰቃየ፣ ደከመ። ከአመጸኞች ጋርም ተቆጠረ። ለመታረድ እንደሚነዳ ጠቡት፣ በሸላቾቹን ፊት ዝም እንደሚልበት በገመድ አሰሩት፣ በይል ጎተቱት፣ በፍቅር ተከተላቸው፣ በግፍ ሰቀሉት፣ በምረት ተመለከታቸው። በእርሱ ቁስል እኛ ተፈወስን። ከብዙም ባጋ ጸሎትና ምልጃን አቀረበ፣ ልጅ ስለመሆኑም ተሰማለት። በእርሱ ቁስል እኛ ተፈወስን። አንድ ጊዜ ፈሰሰው ደም ለዘላለም ሲያድን ይኖራል። ከደሙም የተነሳ ምሕረትና ይቅርታ ከልሉ ዙፋን ላመኑት ለተቀበሉትም ሲፈስ ይኖራል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ዕብራውያን ምዕራፍ 10 ቁጥር 12። ዛሬ ትልቁ ችግራችን ከአዳኛችን ከክርስቶስ ጋር በድፍረት ኃጢአት ተራርቀናል፣ የመስቀሉን ውለታ ዘንግተን በብዙ ነውር ረክሰናል። ለዚህ ነው ድንግል ማርያምን ከልጅሽ አማልጅኝ፣ ቅዱሳኑን የክርስቶስን ምህረት እንዳገኝ ጸሎታችሁ ያግዘኝ የምንለው። የክርስቶስ ደም እንደ ተራሰው ደም በከንቱ ፈሶ የቀረ አይደለም መለኮት የተዋሃደው ሕያው ደም ሲሆን ያመነበትን ሁሉ ሲያነጻና ሲቀድስ ለዘላለም ሲያድን የሚኖር የእርቅ ማዕተባችን ነው። የክርስቶስ ደም የፈሰሰው በእግዚአብሔር ዘላለማዊ መለኮታዊ እቅድ ሲሆን ለዘላለም ሲያድን እንዲኖር በዓላማ የፈሰሰ ደም ነው። የበጎችና የጊደሮች ደም ዕለት ዕለት ስለ ሰው ልጆች ኃጢአት ማስተሰሪያ ቢፈስም ፍጹም ድህነትን ዘላለማዊ ሕይወትን ግን ማስገኘት አልቻለም። ደግሞ ማንኛውም የኦሪት አማኝ ኃጢአት በሠራ ቁጥር የበግ ጠቦት ተሸክሞ የኦሪቱን ካህን ፍለጋ ወደ መገናኛው ድንኳን በመሄድ እጁን በበጉ ላይ ጭኖ በመናዘዝ ስለ እርሷ ኃጢአት በጉ እንዲሰዋ አድርጎ በበጉም ደም ስርየት ይደረግለት ነበር። አሁን በአዲስ ኪዳን ግን ዕለት ዕለት የሚሰዋልን መስዋዕት የለም። አንድ ጊዜ ቀራኒው ላይ የተሰዋልን ደም ነው ሕያው መታረቂያ ሆኖ የተሰጠ በእምነትና በምክረ ካህን ወደ ክርስቶስ የሚቀርቡትን ሁሉ ያ ደም ዛሬም ሲያነጻቸው፣ ሲቀድሳቸው፣ ሲያስታረቃቸው ይኖራል። ዛሬ በአዲስ ኪዳን መቅደስ ዕለት ዕለት አዲስ መሥዋዕት እየሰዋን ሳይሆን አንድ ጊዜ ሊቀ ካህናችን ኢየሱስ ክርስቶስ ራሱ መሥዋዕት አቅራቢ ራሱ መሥዋዕት ተቀባይ እርሱ ራሱ መሥዋዕት ሆኖ እየሰዋልንን መስዋዕት ነው ዕለት ዕለት በእምነት የምንቀበለው ሊቁ ዮሐንስ አፈወርቅ እንዲህ ይላል አሁን የምንሰዋው መስዋዕት እንደ ኦሪቱ ሊቀ ካህናት አይነት ያለ መሥዋዕት ሳይሆን ራሱን የዕለት አርቡን እንሰዋዋለን እንጂ እኛ ኢትዮጵያውያን ከማንም በላይ የቤዛነት ደም ትርጉም ይገባናል። ጀግና አባቶቻችን አንድ ጊዜ ባፈሰሱልን ደም እስከ ዛሬ ድረስ በቀኝ ግዛት ያልተገዛን የነፃነት ምድር ልጆች ነው። አንድ ጊዜ የፈሰሰው የጀግኖቹ ደም በባርነት እንዳንያዝ፣ በቀኝ ግዛት እንዳንወረድ እስከ ዛሬ ድረስ ክብርና ነፃነትን አቀዳጅቶናል። የኢየሱስ ክርስቶስ ደም ግን ከዚህ ሁሉ ይልቃል። አንድ ጊዜ በመስቀል ላይ ፈሶ ከየትኛውም ኃጢአት ለዘላለም ሲያነፃ ነው የሚኖረው። ከእኛ የሚጠበቀው ግን ማመንና በምክረ ካህን በጌታ ፊት በንስሐ መውደቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏልና። ሁሉ የሚለው ቃል ገደብ የለሽና ከክርስቶስ ደም በላይ የሆነ ኃጢአት አለመኖሩ የሚያበስርልን ቃል ነው። ሁላችን ንስሓ ብንገባ የጽድቅ ወራሾች ነን። ወገኖች አትጨነቁ። ጠላት ዲያብሎስ በተለያየ ጊዜ የሰራነውን ኃጢአት በማስታወስ ተስፈለ ስቆርጠን ቢሞክርም ለአንድ አፍታ እንኳን እድል ልንሰጠው አይገባል። በእግዚአብሔር ፊት ከእኛ ኃጢአት ይልቅ የክርስቶስ ደም ሚዛን ይደፋል። ስለዚህ በምክረ ካህን በንስሐ ወደ ክርስቶስ እንቅረብ። እርሱ ሸክማችንን ሊያቀል ቀንበራችንን ሊሰብር የታመነ አምላክ ነው። ክብር ለስሙ ይሁን። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ሮሜ ምዕራፍ ስምንት ከቁጥር አንድ ክብርና ምስጋና ለስሙ ይሁን። አሜን።